የምታደምጡት የምትመለከቱት ልዩ የመዝናኛ ዝግጅት ታዲያስ አዲስ ፕላስ ነው። ምናልባት ባክግራውንዱ ሊደግፈን ይችላል እንጂ ከፊት ሰሜ መጥቷል። አይሾህም ነው። ባክግራውንዱ ይደግፈናል ማለት ምንድን ነው? እስካሁን ሰዎች የሆነ ነገር አጠገባለ ይሉኛል እና ጥላ ነው። ጥላ ገብሬ ጋዥ ጥላዬ ያሽተና ያጣዋል ኮፒያ ሲያረጋግ ቁጥርጥር ያለው ይሄ። አዎ እንትን ነው። ኢንቪዚብል ሉክም ይባላል። እንዴ መሰስ ብለሽ እንደዚህ። አዎ እንደዛ ነው። እግዚአብሔር ይስጥልኝ፣ አቀባበላችሁ ደስ ብሎኛል። በጥላ መንፈስ ይሁን። በጣም በጣም እንዴ። የአርሰናል ትንሽ ከፍ ከፍ ማለት ሰሜንም የልብ ልብ ሰጥቶታል። ታቃላችሁ። አሁን በፊት ቤት ውስጥ ይደበቅ ነበር ብዙ አሁን ግን መውጣት ጀምሯል። አዎ ወጣውጣለ አግራ በዛ ሁሉ ውጤት ሲያጣ በፊትም እንደዛ ነው የሚለው አስኬዳል። መጨረሻም ሆኖ የብዙም ብዙም እንትል ምለው ነገር የለም። ከነስጋቴን ያለሁት አሁንም፣ እስኪ እንግዲህ መጨረሻውን ያሳመረው ከነስጋቴን ያለሁት አሁንም ቢሆን እንዴት ነው ሁሉ ነገር፣ አማን ነው፣ አለን፣ አሪፍ ነው። የታዲያስ አዲስ አንዱም አባል ምንድን ነው አርሰናል ጉዳይ ሲሆን በጣም እንትትል እንደዚህ በክንፍ የከፈላችሁ ነገር ሎካል ክንፍ ሎካል

ቁጥር ብቻ ሰላሳ አምስት አልል ሰላሳ አምስት ግን ክንፉ ተመጭቶኛል። ሰሜ እስካሁን ዲያስፖራ ነበር አሁን መጥቷል ለማለት ነው። አሸሞሩ እኛም አለን። ከአራት ሰዓት ጀምሮ እስከ አምስት ሰዓት ደግሞ ያልተሰማውን አዲስ ነገሮችን እናቀርባለን። ስፖንሰሮቻችን ተዝናኑ እያሉ ነው። ጥያቄዎች ካሉ ምን ችግር አለ? ሰሜ ጠፍተህ ስለመጣ ስላየሁ በጣም ደስ በጣም እያየሁ ጥቅል ይሸለማል። አመጣጤ እንደዚህ ነው። አቀባበል ጥላ ምናምን ትላላችሁ። እዚህ ሰው በሰላም ሲገባ እንደዚህ ነው። በሰው እንደዚህ ገዝ ብሎኛል። ስላየሁ እንደዚህ ይባላል። ጥላ መጣ ከጎኔ ሆነ ነገር አለ። ይንቀሳቀሳል። ግን አሁን ወዳጅማ ጠላቶች ለየት ያለ አካባቢ ነው። ከአንዳንድማ አለይም ገና አጣርቼ ክንፌን ቢያንስ ክንፌን አለኝ። አሁን ወደ ተመልካቾች የምታደምጡት ታዲያስ አዲስን አይ ግን ሰሞኑን ያው እንግዲህ ጠፋጠፋ ገብቷል። ብዙ አንዳንድ ነገሮች ሰባት ሞባይሉ ተመልሷል። ሰሜ ይቀበላል ፈገግ ሚያስች በኋላ ላይ ደግሞ ሰሜ ነፍስ ልል እንድትል ተመኝተን ተገባብዘን እንመለስ። ሚታወቅበት ነው በጣም ሚታወቅ መናገርና ጎጅና ጠላቶቻችን እንደው ለመለየት አንጻር እንትን ነው፣ አላሽ ሞነ ሙንም ለማለት ፈልጎ እሱ ሁሉም ሰው ፊት ለፊት ነው። ግን ቀባብታ ማቅረብ ነገር አለ። የሰሜ ሁሌ የማይሆን ድምጽ ሲመጣ ምን ይላል? እኛ ስራ ብለን ተቀመጥን እንጂ መጫወቻ ነን እንደ እስከ ሌሊት እኛ ስራ ነው ብለን ሰሜ መጣ የባለጌ መድኃኒት፣ ይላል እንግዲህ። አቀባበል እንዲህ ነው እንደ እናንተ ዣን ጥላ አቀባበል ዋው! ፈገግ የሚያስብሉ ቀልዶች፣ ገጠመኞች ካሉ ምንም ችግር የለም። እኛም አራሳ ስለሆነ ምናልባት ከጥሩ ወሬን ጀምር። ሰሜ፣ በናትህ እችን ልጅ እንዳራት። ውይ ተስፋ ቆርጣ። አይ ነገር አሁን እንደ መንግስት የግምጃ ቤት ጨረታ አይነት የሆነ ነገር መለጠፍ ነው ያማረግ እንጂ መከርን አልሆነም። ዘከርን ለማቀራረብ ቦከርን ሰጀስት አደረግን፣ ሰው ጠቆምን፣ እንደ ምክር ጥቆም አስተያየት በዚሁ አገናኘን። ምናልባት ይሄኛውን ዛሬ አሁን ተወዳጇ ተዋናይት ነገ ሽማግሌ ላክላታል ወሬውና ምናልባት የእሷ የፍቅር አጋጣሚ አንቺን ወደ ሌላ አንድ ተጨማሪ ሙያ ሰው ሊወስድሽ ይችላል። ሰው እኔ ግን ምን እንደማ ዝም ልፋታችሁ ከንቱ ሲቀር ነው ማለት ነው። ስንት ዓመት ነው? ለራሱ ነው። አዎ አንቺ መሰለሽ ልጅ ማግኘቱ ያው ነገ ምናልባት ወንድማችን ነው። በነገራችን ላይ ነገ በእሷ በኩል ሽማግሌ ከሚቀመጡት ባህል ሰው መጥፋቱን የምታውቁት አንዱ እኔ ነኝ። ይሄም ደግሞ እኔ ለቃለ መጠየቅ በመጣችበት ጊዜ ሰይፉ ኦን ኢቢኤስ ላይ ቃል ስለገብ እንደው

ተወዳጇ ተዋናየት እንግዲህ ስምንት አሪፍ አሪፍ ፊልሞችን ሰርታለች። አንኑን ደግሞ አንድ ያልወጣ ፊልም አላት። እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ ከአሁን በፊትም አሁንም በቅርቡ በመስራት ትታወቃለች እና የጋብቻዋ ምክንያት የሆነው በሚውዚክ ቪዲዮ ላይ መሳጠፏ ነው የሚል ዘፈን ካሁን በፊት ከሱ ባለው ጋር ሚዚክ ቪዲዮ ሰርታ ነበርና አሁን እንግዲህ የወደፊት ባሏ የሚሆነው ሰው ኤግዚቢሽን ማዕከል ይታደማል። ፍቅርሀብ ሀብ ይባላል እና ኤግዚቢሽን ማዕከል ከጓደኞቹ ጋር አድሞ የዛሬ አስር ዓመት እሱ ባለው ቢስ ቢስ የተባለ አራት ጊዜ ቢስ ቢስ የተባለ ዘፈ ነው ማለት ነው። ማሬ ማሬን እና እንዴት ቢወዱት ነው አዲስ ዘፈን ነው እያለ ሲጠይቅ ከጓደኞቹ አንዱ እንዲህ አላየውም እንዴ? ክሊፑን ብሎ ማሳየት። ያደለው ሰው ልብ በይ፣ ያደለው ሰው ልብ በይ። ከልጅ እኮ የጋራ የሆነ ጓደኞች አሉን ማለት እሱ ያውቃል። አዎ ያውቃል። እሱን ፍቅራብ ማለት ነው። በዚህ ነው የተጀመረው፣ ዛሬ አስር ዓመት በዚህ አጋጣሚ ተጀመረ። ከፍቅራብ ጋር አብሮ በፍቅር ደስ ይላል። እንዲህ አይነት እኮ የመጠናናቱም መተያየቱም መግባባቱም ላለፉት አስር ዓመታት ሆነ ማለት ነውና ነገ እንግዲህ ፍቅራብ ሽማግሌ ይልካል። በጣም እሷ እንደምትለው በቃ የእናቴ ጸሎት። በጣም እናቴን የሚያከብር ቤተሰቤን የሚያከብር ሰው ነውና ባሌ ብቻ ሳይሆን ወንድሜ ሁለ ነገሬ ነው ነው ያለችው። እና እንዲህ አይነት ባል ስተሽ ምናልባት እኔ ምን አይነት ሙያ ላይ ነው ያለው ብዬ ጠቂያት ነበር። ኮንስትራክሽን ውስጥ ነው የሚሰራው። አዎ፣ ይህማ ሙያሽ ነው መገምገም፣ ሰው መገምገም እንጂ ወይ እዚህ ለምን ደርሰሻ ያላል እንጂ ሰው በክሊፕ አይቶ ዘሎ ገብቶ ውስጥ ከክሊፕ ተሻግሮ ይገባል። በአካል ምን ጊዜ ምሻል ስ አሁን ክሊፕ ስሪ። ሌላው ምናልባት ሰርግም አለ ጥር ላይ እና ለመጠራት በእሷ በኩል እንግዲህ አብረዋት ፊልም በመስራት የሚታወቁት እነ ማርታ ጎይቶም እነ ናኦሚን ጨምሮ እነ ህይወት ዮሐንስ፣ ማርታ ወዳጆቿ፣ ጓደኞቿ ሚዜ እንደሆኑ ነገራኛለች። እንግዲህ ነገ ሽማግሌ ላካል እንደ ደንቡ ከዛ እንግዲህ እውነት የምናቀርበውን ጥያቄ በደንብ አሳምነው የሚመልሱ ከሆነ ሽማግሌው ሽምግልና የምትሄደው አይደለም፣ ተቀማጭ ተጠያቂው በፍናን በኩል። ስለዚህ ግን የተስማሙ ይመስላል። እንጂ አንተ አካሄድ ነ ብዙ በአንተም ያልቃለ ተስማ ከኔ በላይ ነው፣ ከኔ በላይ ነው ቀድሞ ሳይፉ ቀደም ብሎ ነገር ተቀብሏል፣ ያስጨርስልሃል ያለ ነው ይመስለኛል። ኮንስትራክሽን ስራውን በአገባቡ ማስተካከል እኮ ነው። እኔ ግን ከዚህ ከፍናን ተነስቼ በጣም አሪፍ ልጅ ነው። በነገራችን ላይ ተዋውቂዋለሁ፣ እሷም በባህሪዋ ፍናን በነገራችን ላይ በርካታ ፊልሞችን ሰርታለች፣ በጣም ተወዳጅ ነች። የዛኑ ያህል ደግሞ ሮል ሞዴል የምትሆን አይነት ማለት ህይወቷ፣ ለምሳሌ አሁን ብዙ ጉዳዮቿ ሚዲያ ላይ ያሉ፣ አሁን ለምሳሌ ይሄ ራሱ በቃ ጫፍ ላይ ስለደረሰ ነው እየተነገረ ያለው እንጂ፣ አሁን በዚህ ዘመን ሁሉም ነገር በሚሰጣበት ዘመን እሷ ብላ እንግዲህ፣ ይህን በማቅረባችን ምናልባት ደስ ላይላት ይችላል። ግን ደግሞ

ከሚዚክ ቪዲዮ አላነሰ ያለችበት መድረክ አልሆነም። ለማንኛውም እንግዲህ ለሙስሊሞቹ የአብርሃምና የሳሪያ ያርግላቸው። የትውቃቸው ምክንያት የሆነው እሱ ባለው ነው። ማሬ ማሬ ማለት እኮ ግድ ይላል። ለማንኛውም ተወዳጁ ተዋናይት ፍናን የአስር ዓመት ፍቅረኛዋን እነገ እንግዲህ ሽማግሌ ልካል፣ ጥር ላይ ይሞሸራሉ። የአብርሃምና የሳራ ያድርግላችሁ ብለናል። እኛም ጋብቻቸውን የትውቃቸው መንስኤ የሆነውን የእሱ ባለውን ዘፈን ማሬ ማሬ ማሬ የሚለውን ዜማ ተገባብዘን እንመለሳለን።